ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ ሰው። በዛሬ ቆይታችን ደግሞ ባለፉት አራት አምስት ዓመታት ላይ ኤክስፒሪየንስ ያደረኳቸው ያገኘኋቸው ያጠናኋቸው አሁን ላይ ላይፌን አሁን ያለኝን ላይፍ እንዲኖረኝ ያስቻሉኝን የኔ የራሴ በጣም ያጠናኋቸው አራት ላይፍ ኤክስፒሪየንሶችን ሼር አድርጋቸዋለሁ። በተለይ ከእኔ እድሜ በታች እና በእኔ እድሜ አካባቢ ያላቸው ሰዎች ብትጠቀሟቸው በጣም ሀይሊ ሪኮመንድ አደርጋቸዋለሁ። እነዚህ ነገሮች አሁን እኔ ያለው ያን ለመባል ያለኝን ፐርሶናሊቲ እንድጎናጸፍ ያደረጉኝ በትኩረት ያጠናዋቸውና ያገኙቸው ነገሮች ናቸው። የመጀመሪያው ነገር ማይንድ ኢዝ ሞስት ፓወርፉል ዌፐን ይሰኛል። ኤቭሪቲንግ ስናየው ይሄ ኤክስተርናል የሚባለው በተለይ ከፈጠራ አንጻር ከክሬቲቪቲ አንጻር ስናያቸው አጠቃላይ የማይንድ ውጤቶች ናቸው እንዲሁም ደግሞ ማይንድ የበለጠ ባሰራ ነው ቁጥር የበለጠ እንዲሰራ ባደረግ ነው ቁጥር ሞር ፕሮዳክቲቭ እና የበለጠ ሊሚትለስ እንደሚሆን በቅርብ ያገኟቸው ውጤቶች ናቸው። ብዙ ጊዜ በተለይ ተማሪ ያለን የበለጠ ስናለ በአምሯችን እንደሚጨናነቅ አድርገን ነው የምናስብ የነበር። ነገር ግን ኒውሮፕላስቲሲቲ የሚባለውን ሳይንስ ስታጠኑ አምሯችን የበለጠ ስናሰራው፣ የበለጠ እንዲሰራ ስናደርገው ሞር ውጤታማ እንዲሆንና ሊሚትለስ የመሆን ፕሮባቢሊቲውን እየጨመረ ይሄዳል ማለት ነው። ስለዚህ ያገኘሁት የተረዳሁት አእምሯችንን የበለጠ በንባብ ሊሆን ይችላል፣ በተለያዩ ነገሮች የበለጠ ባሰራነው ቁጥር ሞር ፕሮዳክቲቭ እንደምንሆን እና ላይፋችንን ሸፕ ከሚያደርጉ ወይም ከሚወስኑ ለምሳሌ በሀብት ደረጃ ሀብታም እንድንሆን ወይም ደግሞ ጤነኛ እንድንሆን ይችላል ማይንድ ወሳኝ ሚና እንደሚጫወት ነው። ስለዚህ ማይንዳችንን የበለጠ ባሰራነው ቁጥር ላይፋችን ሞር ቤተር እየሆነ እንደሚመጣ የተረዳሁት ነው። ኦራይ። ሁለተኛውና ሌላኛው የተረዳሁትና ኤክስፔሪየንስ ያደረግኩት ነገር ደግሞ ምን ይሰኛል? ዴር ኢዝ ኖ ሀንድረድ ፐርሰንት ሉዝ ወር ጌን ዩ ኖው ብዙ ጊዜ የሆነ ህልም እናልምና የሆነ በሀሳብ ደረጃ እንዳስቀምጥና የሆነ ጎል እናስቀምጥና ያንን ሳናሳካ ስንቀር ወይም ደግሞ ያንን አላማ ሊያስቀምጥ ነውን ነገር የራሳችን ሳናደርግ ስንቀር ሃንድረድ ፐርሰንት ያን ነገር ሉዝ ያደርግ ነው ይመስላል። ግን ኢንላይፍ እኔ የተረዳሁት ያ ነገር ወሳኝ ነው ያ ነገር የኔ መሆን ያለበት ያ ነገር ማድረግ መፈጸም አለብኝ ብዬ የሚለው ነገር ሳጣው ምንድነው ያን ያህል ሃንድረድ ፐርሰንት ሉዝ እንዳልሆነ ነው። ነገር ግን ለሌላ ኦፖርቹኒቲ፣ ለሌላ አጋጣሚ ግን ሌላ በር እንደ መክፈት እንደሆነ ተረድቻለሁ። ስለዚህ የሆነ ነገር አቅደ ለፍተ ምንድን ነው በጣም ሃንድረድ ፐርሰንት ያን ነገር ሉዝ እንደማናደርገው ነው ስለዚህ ያን ነገር አጣለው ማለት ሌላ ቢጊኒንግ ወይም ደግሞ ለሌላ ነገር ኦፖርቹኒቲ እየፈጠርን እንደሆነ ኤክስፔሪየንስ አድርገዋለሁ። ምክንያቱም ብዙ ጎሎች በጣም ይጠቅሙኛል ብዬ በጣም ይረዱኛል ብዬ ያስቀመጥኳቸው ነገር ግን ያልተሳኩ እነዛ፣ አለመሳካታቸው ደግሞ ለሌላ ኦፖርቹኒቲ እንዲከፈት አድርገኛል። ስለዚህ በህይወት ሪዝ ነው ርት ሉዝ ሪዝ ርት ሉዝ ጌንም ሲባል በተጨማሪ ነው የሆነ ነገር ለምሳሌ አሁን ካለንበት ፐርሰናሊቲ ለምሳሌ ወይ ዘመናዊ መኪና፣ ዘመናዊ ቤት ወይም ደግሞ ፕሮፌሽናችን የሆነ ከሰው አንጻር ስለምናነጣጽረው የሆነ ነገር ካገኘን በኋላ ሐንድረድ ፐርሰንት ያገኘን ይመስላል። ነገር ግን ሌላኛውን በር ደግሞ እየዘጋ ነው ነው ። ስለዚህ በዛ ነገር ስንሄድ የሆነ የምናውቀው ነገርም እንዳለ ነው። ስለዚህ ኢንላይፍ ያን ያህል ላለመጨነቅትን ላለመጨነቅ የምከተለው አይነት ፕሪንሲፕል አንድ ነገር አቅጄ ፕላን አድርጌ የሚቻለውን ነገር ጥረት አድርጌ ሳይሳካ ሲቀር ሐንድረድ ፐርሰንት ሉዝ እንዳልሆነ መውሰድ፣ እንዲሁም ደግሞ የሆነ ኤክስትራኦርዲናሪ ነገር ካሳካሁም ደግሞ ያ ነገር ሐንድረድ ፐርሰንት ጌንም እንዳልሆነ አተረድቻለሁ። ስለዚህ ኦልዌይዝ ዜር ኢዝ ኖ ሐንድረድ ፐርሰንት ሉዝ፣ ዜር ኢዝ ኖ ሐንድረድ ፐርሰንት ጌን ማለት ነው። በተለይ ይህ ፕሪንሲፕል ለምሳሌ ከፍቅረኛ ጋር ብዙዎች ወይም ምንድነው በጣም ሮማንቲክ የሆነ በጣም ጥሩ የሚባል ሬሽፕ ከፍቅረኛቸው ጋር ይጀምራሉ። ከዛ በሆነ ቅጽበት ከፍቅረኛቸው ከተጣሉ በኋላ በቃ ሁሉ ነገር ያለቀ ሐንድረድ ፐርሰንት

ምንድን ነው ማተር የሚያደርገው? ያ ሰው መኪና ስለገዛ ማኪና መግዛት የለብኝም። ያ ሰው ትልቅ ቤት ስለገዛ ቤት መግዛት የለብኝም። ያ ሰው ፕሮፌሽኑን የበለጠ ማስተርስ እና ፒኤችዲ ደረጃ ስለደረሰ መድረስ የለብኝም። ነገር ግን ለእኔ ማተር የሚያደርገው ነገር ምንድን ነው? ይሄ ማለት ሞር ስፔሲፊኬሽን መሆን ማለት ነው። ሞር ስፔሲፊኬሽን ሲባል አንዳንዴ በብዙ ነገሮች ህይወታችንን የምናጥር ከሆነ ላይፍ እንደምናስበው በጣም ሾርት ነው። እዛ ማክሲመም ላይ ስላልደረስ ወይም ደግሞ ስልሳዎቹ ሰባዎቹ እድሜ ላይ ስላልሆነ ያን ያህል ላይፍ በጣም ሎንግ መስሎ ይታየናል፣ ግን ላይፍ ኢስ ሾርት። ስለዚህ ምንድነው ራሳችንን ምንድነው፣ ለእኔ ማተር የሚያደርገው ምንድነው፣ ለእኔ የሚጠቅመኝ የሚያግዘኝ ፎርሚ የምከተላቸው ነገሮች ለምሳሌ አሉ። አሁን ላይ በተለይ ከአምስት ዓመታት ወዲህ በጣም ኤክስፒሪየንስ ያደረኩት፣ ወደፊትም ወደፊት መቶ ዓመት ከዛ በላይ የምኖርም ኤክስፒሪየንስ ማድረግ የምንፈልገው ነገር ሶስት ነገሮች እና ከዛ በላይ አሉ። የመጀመሪያ ለምሳሌ ኤክሰርሳይዝ፣ ኤክሰርሳይዝ ባይዘወይ በጣም ትኩረት የምናደርግበት በጣም ማተር የራሳችን ዋና ፐርፐስ ሊሆን ከሚገቡ ነገሮች መካከል ሰዎችን ሪኮመንድ የማድረጋቸው ነው። በብዙ መንገድ የኤክሰርሳይዝ ጥቅም ታውቃላችሁ። ስለዚህ ፎር ሚ የመጀመሪያው ዋት ማተር የሚያደርገኝ እኔ ላይ ምንድነው ኤክሰርሳይዝ። ሁለተኛው ሪዲንግ ሪዲንግ ብዙ ጊዜ ምንድነው ከአካዳሚክ ደረጃ ከወጣም በኋላ ብዙዎቻችን በተለይ እኛ አገር ላይ መጽሐፎችን የማንበብ ልማድ ብዙ የለንም። ነገር ግን የበለጠ ወደ ተግባር ወደ ፕራክቲስ ደረጃ የሚቀየሩ ነገሮችን የምናገኘው የምናነበው ከአካዳሚክ ውጭ ከሆነ በኋላ ነው ስለዚህ ምን ማለት ነው ኤቭሪ ሲንግል ዴይ ላይክ እንደ ኤክሰርሳይዝ ምንድን ነው ማንበብ ለኔ ትልቅ ማተር የማደርግበት እና ትልቅ ፕራዮሪቲ የምሰጠው ነው ማለት ነው ሌላኛው ሪሌሽንሽፕ እስፔሻሊ ከፋሚሊ ጋር ያለ ሪሌሽንሽፕ ደግሞ የበለጠ ስትሬንግዝ ማድረግ በጣም ወሳኝ ነው ብዙ ጊዜ በብዙ ሰዎች ምናልባት ሰራውንድ ልናደረግ እንችላለን ባላቸው ኢኮኖሚካል ኦር ፋይናንሻል ሁኔታ አፕሪሺየት ልናደረጋቸው ይችላለን ግን ፋሚሊ ኢን ሞስት ኢምፖርታንት ፕራዮሪቲ ልንሰጠው የሚገባ ወሳኝ ነገር ነው ነው ስለዚህ ሶስተኛው ፕሪንሲፕል ኤክስፒሪየንስ ያደረኩት ወደፊትም በደንብ ፕራዮሪቲ አድርጌ መስጠት የምፈልገው ነገር ግን ዋት ፎከስ ኦን ዋት ትሩሊ ማተርስ የሚለው ነው። ስለዚህ ስፔሲፋይድ መሆን ሞር ብሮድ ሞር በሁሉ ነገር ላይ ትኩረት ማድረግ ሳይሆን፣ ስፔሲፋይድ መሆን ወሳኝ እንደሆነ ነው። ሌላኛው አራተኛውና ወሳኙ ደግሞ ባለፉት አራት አምስት ዓመት ኤክስፒሪየንስ ያደረኩት ነገር ደግሞ ዛሬን አሁንን ይሄ ቅጽበት እስከ መጨረሻ ጠግድ ራስመ ነው ቢገስት ሌሰን ስ ል ፍሪን ነው እንደሆነ እዚህ ብዙ የሚያስጨናንቁ ነገሮች ላይ እንዳልገባኝ በደንብ አድርጎ እያስተማረኛለህ። ነገር ቢሆን ይሄ ፖይንት ነው። ዩ ኖው ጥሩ ነው። ነገን ወይም የዛሬ ሳምንት ወይም ደግሞ አመት፣ ወር እንዴት ማሳለፍ እንዳለብን ምን ምን ነገሮችን መስራት እንዳለብን ማቀር ጥሩ ነው። ዛሬን እስከ መጨረሻው ድረስ መኖር እስከ መጨረሻው ጥግ ድረስ መኖር ነው። ዛሬ ምንድነው መስራት ያለብኝ? አሁን ምንድነው መስራት ያለብኝ? በዚህ ቅጽበት እንዴት ነው ፊል ማድረግ ያለብኝ የሚለውን ነገር በደንብ ብናስተውል፣ ላይፍ ሶ ቢውቲፉል። አብዛኛው እነዚህ የሚያጨናነቁ ነገሮች ያን ያህል የሚያጨናነቁ ነገሮች አይደሉም። ምንድነው ምን ይባላል መሰላችሁ የሚፈጠሩ ነገሮችን ሰውም ሆነ በተፈጥሮ የሚፈጠሩ ነገሮችን ማስቀረት አንችልም። ኦንሊ ቲንግ ዝ ሪስፖንድ ለዛ የምንሰጠውን ሪስፖንድ ግን ማስተካከል እንችላለን። ቢካ ሪስፖንዳችን በእኛ ኮንትሮል ስላለ፣ ስለዚህ ምንድን ነው ካለፈው እንግዲህ ካለፈው ለምሳሌ አሁን ካወረበት ቅጽበት በፊት ያለው አመታትን ወራት፣ ወይም አጠቃላይ ላይፍ ኤክስፔሪንስን ያለው ጥሩ ጎን ምንድነው? እንዴት ነበር ያሳለፍኩት የሚለው ነገር ጥሩ ጎን መውሰድ ጥሩ ነው። በት ፖይንት ዝ ያን ጥሩ ጎን ወስደን ዛሬን እስከ መጨረሻው ጥግ ድረስ መኖር ዛሬን ሞር ፐርፐስ ድሪቭን በሆነ መንገድ መኖር፣ ነገ ማቀድ ስለ ነገ ግን አለማሰብ ወይም የበለጠ አለመጨነቅ በጣም ወሳኝ ነው። ስለዚህ እነዚህ አራት ወሳኝ ላይፍ ኤክስፔሪየንሶች በእድሜዬ እና ከእድሜዬ በታች ያለ ሰው ኤክስፔሪንስ ቢያደርጋቸው ቢጠቀማቸው ህይወቱን የተሻለ እንደሚኖር ያገምታለው ማለት ነው ዛሬ ልጠቁማችሁ የፈለኳቸው ተብና። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያድርጉልን። ኮመንት አስተያየት ካላችሁ ጻፉልን። በሚቀጥለው እጅግ ጠቃሚ አስተማሪና ሌላኛው ወሳኝ ትምህርትን ይዘልላችሁ እንመጣለን። ሶ ጊዜያችሁን ሰታችሁ ስላያችሁ ስለተመለከታችሁን ከልብ ከልብ እናመሰግናለን። ባባይ።